ሰላም ሰላም ውድ ተመልካቾቼ እንደምን አላችሁ? ይህ ጤና ለእናቶች የተሰኘው ፕሮግራም ነው። ዶክተር ምህረቱ ነኝ። ዛሬ ይዤላችሁ የመጣሁት ፕሮግራም ስለ ፖስት ፓርታል ኬር ወይንም ደግሞ ስለ ድህረ ወሊድ ኬር የሚለውን ነው። እንድታዳምጡኝ በአክብሮት እጠይቃለሁ። ከአሁን በፊት ላይክ፣ ሼር እና ሰብስክራይብ ያላደረጋችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ ሆናችሁ እንድትከታተሉኝ በአክብሮት እጠይቃለሁ። እናቶች ከወለዱበት ቀን ጀምሮ እስከ አርባ ሁለተኛው ቀን ያለው የፖስት ፓርታል ታይም ወይንም ደግሞ የድህረወሊድ ጊዜያት ይባላል። ይህ ድህረወሊድ ጊዜያት ለእናትም ለተወለደው ህፃንም በጣም አስፈላጊ ጊዜ ነው። ይህ ስለሆነ እናት ከወለደች በኋላ በነዚህ በእስከ አርባ ሁለተኛው ቀን ባለው ውስጥ በጤና ባለሙያ ክትትል ያስፈልጋቸዋል ማለት ነው። እነዚህ ቀናትን የመጀመሪያው ክትትል እስከ 24 ሰዓት ባለው ውስጥ አንዲት እናት ከወለደች በኋላ በጤና ባለሙያ ክትትል ያስፈልጋታል ማለት ነው። ቀጣዩ ከሶስት እስከ ሰባተኛው ቀን ባለው ከዛ ቀጣይ ደግሞ 14 ተኛው ቀን ላይ ወይንም ደግሞ 2 ሳምንት ላይ እና መጨረሻ ላይ ደግሞ ስድስተኛው ሳምንት ላይ እናቶች ክትትል በጤና ባለሙያ ያስፈልጋቸዋል ማለት ነው፣ ወይንም ደግሞ የጤናቸው ሁኔታ መታየት አለበት ማለት ነው። ውድ ተመልካቾቼ፣ አንዲት እናት ከወለደች በኋላ ወደ ቤቷ ከመሄዷ በፊት ሆስፒታል ላይ ብዙ ቼክ መደረግ ያለባቸው ነገሮች አሉ። ምክንያቱም የእናቲቷን እና የልጁን ሁኔታ ሙሉ ጤነኛ መሆናቸውን ሳናረጋግጥ ወደ ሆስፒታል ወደ ቤታቸው መመለስ ስለሌለባቸው ማለት ነው። ከዚህም ውስጥ የእናቲቱ የደም ግፊቷ ቸክ መደረግ አለበት። የልብ ምቷ ስንት ነው የሚለው ቸክ መደረግ አለበት። ከዛ በተጨማሪ ደግሞ ትኩሳት አላት የላትም የሚለው ቸክ መደረግ አለበት። ሌላውና ደግሞ በጣም አስፈላጊው ነገር በማህፀን ደም ይፈሳታል ወይስ አይፈሳትም የሚለው መጀመሪያ ቸክ መደረግ አለበት ማለት ነው፣ ወደ ቤቷ ከመሄዷ በፊት። ሌላው ደግሞ አንዲት እናት ከወሊድ በኋላ ወደ ቤት ከመላኳ በፊት ሽንት መሽናቷ ቸክ መደረግ አለባት። ይህ ከወለደች በኋላ እስከ ስድስት ሰዓት ባሉት ጊዜያት ውስጥ ሽንት መሽናት መቻል አለባት። ይህ ካልሆነ ግን ከወሊድ ጋር ተያይዞ የተፈጠሩ ችግሮች ሊኖሩ ስለሚችሉ እሱ በደንብ ከታየ በኋላ ነው መሄድ ያለባት ማለት ነው። ከወሊድ በኋላ ያሉ ጥንቃቄዎች ሲባል ይህ ፎሎው አፕ እና ኬር ለእናቴቱ ብቻ ሳይሆን ለተወለደው ህፃንም ነው። ስለዚህ ይህ ፖስት ፓርታል ኬር የምንለው ኬር ነው የሚሰጠው ደግሞ ቦዝ ለእናቴቱም ለልጁም ነው ማለት ነው። ከእናቴቱ የመጀመሪያውን ስናይ ከእናቴቱ መደረግ ካለባቸው ውስጥ የመጀመሪያው ካች አፕ ኤች አይ ቪ ቴስቲንግ የሚባል አለ። አንዲት እናት በእርግዝና ጊዜ ክትትል በምታደርግበት ሰዓት ለኤች አይ ቪ ቴስት መደረግ አለባት። ውጤቱ መታወቅ አለበት። ከዛ ደግሞ ከወሊድ በኋላ ቼክ መደረግ አለባት ማለት ነው። ይህ ካቻፕ ኤችአይቪ ቴስቲንግ ይባላል ማለት ነው። ሌላው ደግሞ ለሁሉም እናቶች እንደ አጋጣሚ ሆኖ በእርግዝ በእርግዝና በክትትል ጊዜ ለኤችአይቪ ምርመራ ካልተደረገላት እና ደግሞ የምትኖረው የኤችአይቪ ፕሪቫለንሱ ከፍ ያለ ቦታ ላይ ከሆነ እና የኮሜርሽያል ሴተኛ አዳሪ ለዛ ተጋላጭ ሴት ከሆነች የኤችአይቪ ምርመራ መደረግ አለበት ማለት ነው። ይህ የኤችአይቪ ምርመራ አስፈላጊ ሆኖ የተገኘው የመጀመሪያው ነገር እሷ ሕክምናውን እንዲታገኝ፣ ሁለተኛው ደግሞ ለልጁ ጥንቃቄ ስለሚያስፈልግ። ለልጁ ጥንቃቄ የሚያስፈልገው ለምንድን ነው? የመተላለፍ እድሉን ለመቀነስ እሷ መድኃኒት ከወሰደች እና ልጁ ደግሞ የሚወስደው መድኃኒት አለ እሱን ከወሰደ የመተላለፍ እድሉን መቀነስ ስለምንችል ማለት ነው። ሌላው ደግሞ አንዲት እናት ከሆስፒታል ከመውጣቷ በፊት ለቲቪ ስክሪን መደረግ አለባት። በተለይ በተለይ ደግሞ ይሄ ፖፑሌሽን ፕሪቫለንስ ኦፍ ፓልማናሪ ቱበርክሎሲስ የምንለው ወይንም ደግሞ ይሄ የሳንባ ቲቪ ፕሪቫለንሱ አንድ ለአንድ ሺና ከዛ በላይ ከሆነ አንዲት እናት ወደ ቤቷ ከመሄዷ በፊት ለቲቪ ስክሪን መደረግ አለባት ማለት ነው። እነዚህም ስክሪኒንጎች በምንድን ነው ሳላላት የላትም የሚለውን ቼክ እናደርጋለን። ካላት የደረት ራጅና እንሳት እና በሱ ሰጀስቲቭ ፋይንዲንግ ካለ ለእሱ ሰጀስት የሚያደርግ ነገር ካለ እሷም ሕክምናዋን ታገኛለች ለልጁም ደግሞ መደረግ ያለበት ኢንተርቬንሽን መደረግ ስላለበት ማለት ነው። ሌላው አንዲት እናት ከወሊድ በኋላ ሕመም ይኖራታል። ይህ ሕመም አንደኛ ከወሊድ ጋር ተያይዞ ማህፀን ላይ ሕመም ይኖራታል። ሁለተኛ ደግሞ ልጅ የሚወጣበት አካባቢ በዚሁ ከወሊድ ጋር ተያይዞ ሕመም ሊኖራት ይችላል። ሌላ የተለያዩ ምክንያቶች ሊኖሩ ይችላሉ። ሕመም ይኖራታል። ስለዚህ ይህ ሕመም እንዳይኖር የህመም ማስታገሻ መውሰድ ያለባት ማለት ነው። የህመም ማስታገሻ መውሰድ ያለባት ማለት ነው። ያው ከወሊድ በኋላ ፕሪፈርድ የሚባለው ወይንም ደግሞ ተመራጭ የሚባለው ሳይድ ኢፌክቱ ጡት ለምታጠባ ሴት ለእናቲቱም ትንሽ የሚሆነው ፓራስታሞልን ብትወስድ ይመከራል ማለት ነው ህመም ካላት። ሌላው ከወሊድ በኋላ ለእናቲቱ ማድረግ ያለብን ነገር አለ ማድረግ ያለብን ነገር አለ። ከነዚህም ውስጥ የመጀመሪያው የጡት ኢንፌክሽን እንዳይኖር ጥንቃቄ መወሰድ አለበት። ይህ የጡት ኢንፌክሽን ሊመጣ የሚችለው ልጁ በሚጠባበት ጊዜ አቀማመጡ ትክክል ካልሆነ፣ ጡቱን አያያዙ ተጣሞ ከሆነ አብዛኛውን ጊዜ የጡት ኢንፌክሽን እናቶቻችን ላይ የሚከሰተው ከሕፃኑ ከአፉ እና ከጉሮሮ አካባቢ ያሉ ማይክሮኦርጋኒዝሞች ናቸው የጡት ኢንፌክሽን የሚያመጡት። ይህን የጡት ኢንፌክሽን ለመቀነስ ስለዚህ ልጁ በሚጠባበት ሰዓት አታችመንት እና ፖዚሽኒንግ የሚባላለ እሱን በትክክል አድርጋ ልጇን እንዲታጠባ የምክር ሀሳብ መሰጠት አለበት ማለት ነው። ሌላው ደግሞ ከወሊድ በኋላ አንዲት እናት የሰገራ ድርቀት በጣም ሊያስቸግራታል። ምክንያቱም የሆርሞናል ቼንጅ ዲዩሪንግ ፕሪግናንሲ ይኖራል አንደኛው። ሌላው ደግሞ ከወሊድ ጋር ተያይዞ ለረጅም ሰዓት ምግብ ላትበላ ትችላለች፣ ለረጅም ሰዓት ውሃ ላትጠጣ ትችላለች። በዛ ላይ ደግሞ ህመም ይኖራል። ስለዚህ ይሄ ሲሆን ደግሞ ኮንስቲፒሽን ወይንም ደግሞ የሰገራ መድረቅ መድረክ ሊያጋጥማት ስለሚችል ይሄን እንዴት መከላከል እንዳለባት የምክር ሐሳብ አግኝታ ነው ወደ ቤቷ መሄድ ያለባት። ይሄን የሆድ ድርቀት ወይንም ደግሞ የሰገራ መድረቅን ለመከላከል የመጀመሪያው ነገር ምን ምክር ሐሳብ ያስፈልጋታል? ውሃ በደንብ መጠጣት አለባት። ሌላው አመጋገቧ ደግሞ በቂ የሆነ እንደ አትክልትና ፍራፍሬ መመገብ አለባት። ሌላው እና አስፈላጊው ነገር ደግሞ እንቅስቃሴ ማድረግ አለባት። አንዲት እናት ከወሊድ በኋላ ቢያንስ ቢያንስ እንኳን እስከ 150 ሚኒት ወይንም እስከ 150 ደቂቃ በሳምንት እንቅስቃሴ ማድረግ አለባት ማለት ነው። ይህ የሆድ ድርቀትን ይከላከላል። ከወሊድ በኋላ ለጭንቀት ብዙ እናቶች ይዳረጋሉ። ስለዚህ ለዚህ ምን ያስፈልገናል? በእርግዝና ጊዜም ስትወልድም ከወለደች በኋላም እናቶቻችን ምን ይፈልጋሉ? ኬር ይፈልጋሉ። ይህ ኬር ለማን ይጠቅማል ማለት ነው? ለእናቲቱ ይጠቅማታል፣ ከጭንቀት ነጻ ትሆናለች። የእሷን ጭንቀት ለመቀነስ ኬራችንን መጨመር አለብን ማለት ነው። ስለዚህ እኛ ወይንም ደግሞ ቤተሰብ ባል ሊሆን ይችላል፣ ወንድም፣ እህት፣ እናት፣ አባት ከእሷ ከጎን መሆናቸውን ማሳየት መቻል አለባቸው፣ መንከባከብ አለባቸው። ይህ ሲሆን ከፖስትፓርታል ዲፕሬሽን የሚለውን ለመቀነስ ይጠቅመናል ማለት ነው። ሁሉም እናቶች ይህ ፖስትፓርታል ዲፕሬሽን የምንለው ወይንም ደግሞ ከወሊድ በኋላ የሚፈጠር ድባቴ አለባት ወይም አለ የለባትም የሚለው ነገር ቼክ ተደርጋ ነው ወደ ቤቷ መሄድ ያለባት። ከወሊድ በኋላ አይረን ዊዝ ፎሊክ አሲድ መውሰድ ያለባቸው ምክንያቱም በእርግዝና ሰዓት አንደኛ ያው ለልጁ የሚሄደው ስላለ እና እነሱ ደግሞ ድማንዳቸው ወይንም ደግሞ ፍላጎታቸው በእርግዝና ጊዜ ስለሚጨምር አይረን እና ፎሊክ አሲድ የምንለውን ቢያንስ ቢያንስ እንኳን እስከ ሶስት ወር ድረስ ከወሊድ በኋላ መውሰድ ያለባቸው። ይህ ይህን ካውንስሊንግ አግኝተው ነው ወደ ቤታቸው መሄድ ያለባቸው ማለት ነው። ሌላው የወሊድ መቆጣጠሪያ ካውንስሊንግ ተደርጎላቸው ነው እናቶች ወደ ቤት መሄድ ያለባቸው ምክንያቱም ኢቭን የመጀመሪያውን ፔሪየድ ሳያዩ ራሱ እርግዝና ሊከሰት ስለሚችል እና ከዚሁ ጋር ተያይዞ የሚመጡትን የጎንዮሽ ጉዳቶች ለመቀነስ ስለ ወሊድ መከላከያ ካውንስሊንግ ካውንስል ተደርገው እና የሚያስፈልጋቸውን ደግሞ የወሊድ መቆጣጠሪያ ተጠቅመው ነው ወደ ቤት መሄድ ያለባቸው። ምክንያቱም እርግዝና የመጀመሪያው ፔሪየድ ከመምጣቱ በፊት ኢቨን ሊከሰት ስለሚችል ማለት ነው። ሌላው አንዲት እናት በምትወልድበት ሰዓት እስቲች ሊደረግላት ይችላል ወይንም ደግሞ ልጁ በሚወጣበት ሰዓት የመተርተር ችግር እንዳያጋጥማት ስቲች ሊሰራላት ይችላል። ስለዚህ ለዚህ ስቲች ምን ጥንቃቄ ማድረግ አለባት የሚለውን ነገር አውቃ ነው ወደ ቤቷ መሄድ ያለባት። አንዲት እናት ስቲች ከተሰራላት የመጀመሪያው 24 ሰዓት ባለው ውስጥ በቀዝቃዛ ውሃ ሳፋ ላይ ውሃ አድርጋ፣ ቀዝቀዝ ያለ ውሃ ለመጀመሪያው 24 ሰዓት እዛ ላይ መዘፍዘፍ አለባት። ቢያንስ ቢያንስ እንኳን ከ15 እስከ 20 ደቂቃ ውሃው ላይ ቁጭ ማለት አለባት ማለት ነው። ከዛ በኋላ ደግሞ 24 ሰዓት ካለፈ በኋላ ደግሞ ሞቅ ባለ ውሃ በየስድስት ሰዓት ልዩነቱ ከ15 እስከ 20 ደቂቃ ይህ ውሃ ላይ መቀመጥ አለባት ማለት ነው። እስከሚድንላት ድረስ ይህን ብትቀጥለው ጥሩ ነው። እስቲች ኖርማሊ እስከ ሶስት ሳምንት ድረስ ባለው ውስጥ ይድናል ተብሎ ይታሰባል። ግን ደግሞ ይሄ የተሰራላት እስቲች አካባቢ የኢንፌክሽን ምልክት ካለ ይህም ትኩሳት የሚኖራ ከሆነ እና ሽታ ያለው ፈሳሽ እዛ እስቲች የተሰራላት አካባቢ የሚወጣ ከሆነ እና ከፍተኛ የሆነ ህመም የሚኖረው ከሆነ የኢንፌክሽን ምልክት ሊሆን ስለሚችል ቶሎ ብላ ወደ አካባቢዋ ወዳለ የጤና ተቋም መሄድና መታየት አለባት ማለት ነው። ሌላው ደግሞ ስለ ስቲች ጥንቃቄ ማድረግ ያለባት ይህን ሲትስ ባዝ የምንለውን በምትጠቀምበት ሰዓት ጨው መጨመር የለባትም ምክንያቱም ቁስሉ የሚድንበትን የቁስሉን የመዳን ሁኔታውን አፌክት ስለሚያደርገው ውንድ ሂሊንግን አፌክት ስለሚያደርገው ጨው መጨመር የለበትም ማለት ነው። በአካባቢያችን ያው እንደ ባህል ጨው ሲጨመር ስለምናይ ማለት ነው። ስለዚህ ጨው መጨመር የለበትም። ሌላው ጥንቃቄ ማድረግ ያለባት ደግሞ እስቲች የተሰራላት እናት ከወሊድ በኋላ ቢያንስ ቢያንስ እንኳን ለሶስት ሳምንት መቆየት አለባት። ግንኙነት ከማድረጓ ለሶስት ሳምንት ከቆየች በኋላ ነው ግንኙነት መጀመር ያለባት። ከሶስት ሳምንት በፊት ግንኙነት ከጀመረች ግን ይሄ የመተርተር እድል ስለሚኖረው ማለት ነው። ፖስት ፓርታል ታይም ወይንም ደግሞ የድህረ ወሊድ ጊዜ በምንለው ሰዓት ጥንቃቄ መደረግ ያለበት ወይንም ደግሞ ኢንተርቬንሽን እና ፎሎውፕ ኬር መደረግ ያለበት ለእናቲቱ ብቻ ሳይሆን ለተወለደው ህፃንም ነው። ለተወለደው ህፃን መደረግ ያለባቸው እና ደግሞ ክትትል የሚያስፈልጋቸው የተለያዩ ነገሮች አሉ። ከእነዚህም ውስጥ የመጀመሪያው አንድ ህፃን ምንም አይነት ጡት የማይጠባ ከሆነ፣ የሚያንቀጣቅጣው ከሆነ፣ ቶሎ ቶሎ የሚተነፍስ ከሆነ ይህም ሬስፓራቶሪ ሬት ወይም ደግሞ ትንፈሳው ስልሳና ከዛ በላይ የሚሆን ከሆነ ሲተነፍስ ደረቱ አካባቢ የማቃሰት ስሜት የሚሰማ ከሆነ እና ደግሞ ሰውነቱን ምንም የማያንቀሳቀስ አይነት ህፃን ከሆነ በጣም ከፍተኛ የሚባል ትኩሳት ካለው ሰውነቱ የሚቀዘቅዝ ከሆነ እና ሰውነቱ ቢጫ የሚሆን ከሆነ ይህ መጥፎ የሆኑ ምልክቶች ስለሆኑ በህፃናት ላይ የሚታዩ መጥፎ የሆኑ ምልክቶች ስለሆኑ ወደ ጤና ባለሙያ መውሰድና ማሳየት አለብን ማለት ነው። ሌላው ለህፃናት ምንም መነፈግ የሌለበት ነገር ቢኖር የመጀመሪያው ክትባት ነው። ክትባት እንግዲህ ከተለያዩ በሽታዎች ከተለያዩ በሽታዎች ለመከላከል ህፃን ልጅ ክትባት ማግኘት አለበት። ይህ ያው ሁሉም ማህበረሰብ አዌርነሱ አለው። ስለዚህ ይሄ ክትባት ሊያልፈው አይገባም። ከተወለዱ ጀምሮ የሚሰጥ አለ ክትባት። እሱን ክትባት በኢትዮጵያ በሚሰጠው በእስኬጁሉ መሰረት ክትባቱን ማስከተብ አለብን ማለት ነው። ህፃኑን ቤት ከወሰድነ በኋላ ማየት ያለብን የተለያዩ ነገሮች አሉ። ከነዚህም ውስጥ አንደኛው እትብቱን ነው። እትብቱን ማየት አለብን። ማየት ብቻ ሳይሆን ደግሞ ደም የሚደማ ከሆነ፣ ፈሳሽ ካለው የኢንፌክሽን ምልክት ስለሆነ ለጤና ባለሙያ ማሳየት ያለብን ማለት ነው። ሁልጊዜ ጊዜ እትብቱን ደረቅ እንደሆን ማድረግና በደረቅ በሆነ ጨርቅ መሸፈንና ያለብን እትብቱ አካባቢ ደግሞ ምን መደረግ የለበትም ማለት ነው። እርጥብ የሆነ ነገር ወይንም ደግሞ የረጠበ በረጠበ ጨርቅ እዛ አካባቢ መነካካት የለብንም ማለት ነው። ሌላው ደግሞ በሚተኙበት ጊዜ ህፃናት በምን አይነት ፖዚሽን ነው የምናደርጋቸው? በጎናቸው ነው የምናደርጋቸው ወይንስ ደግሞ እንዲንጋለሉ ነው? እንዴት ነው የምናደርጋቸው? ይህም በድንገት ህፃናት የመሞት እድላቸውን ለመቀነስ ህፃናት መተኛት ያለባቸው ሱፓይን ፖዚሽን የሚባለውን ነው ማለት ነው። ይህ በምስሉ ላይ የምትመለከቱት ትክክለኛው ህፃናት መተኛት ያለባቸው በዚህ ፖዚሽን ነው ማለት ነው። ሌላው ደግሞ ከጦት ማጥባት ጋር ተያይዞ እንደሚታወቀው አንድ ህፃን እስከ ስድስት ወር የእናቱን ጦት ብቻ ነው ማግኘት ያለበት። ምክንያቱም ለምግብነት ከእናት ጦት በላይ የእናትን ጦት የሚበልጥ ምንም አይነት ምግብ ስለሌለ እና ለልጅም ደግሞ ለህፃን ልጅ በቂ ስለሆነ እስከ ስድስት ወር ጦት ብቻ ነው መጥባት ያለበት ማለት ነው። ከስድስት ወር ጀምሮ ደግሞ ያው ቤት ያፈራውን ነገር ሞቅ፣ ገንፎ እንደዚህ የመሳሰሉትን ነገር ይጀምራል ማለት ነው። ከዛ ይህን ሲጀምር ጡትን ሳያቋርጥ ነው እስከ ሁለት ዓመት ድረስ ጡት መጥባት አለበት ማለት ነው። አንድ ህፃን ደግሞ ይሄ ሰውነታቸውን ማሳጅ ማድረግ ሰውነታቸውን የህፃን ልጅ ማሳጅ በሚደረግበት ጊዜ እድገታቸውን ይጨምረዋል ተብሎ ስለሚታሰብ ሰውነታቸውን ማሳጅ ማድረግ ለህፃን ልጅም ይመከራል ማለት ነው። ር የምናስወስዳቸው እስከ ስንት ሰዓት በኋላ ነው? ከተወለዱ በኋላ አንድ ህፃን ከተወለደ በኋላ ለሃይፖተርሚያ የሚባለው ወይንም ደግሞ ሰውነቱ ቅስቃሴ ማምጣት ተጋላጭ ስለሆኑ ለዚህ ለሃይፖተርሚያ ለሚባለው ስለዚህ ሻወር መውሰድ ያለባቸው ከ24 ሰዓት በኋላ ነው ማለት ነው። ስላዳመጣችሁኝ አመሰግናለሁ። ውድ ተመልካቾቼ ቀጣይ እንዲሰራላችሁ የምፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይ ያስቀምጡልኝ። ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን አሳዩኝ። መልካም ጊዜ ባላችሁበት።